ሌላ ነገር ደግሞ እንዳይፈጠር በእናታችሁ ዋና ዞር ብቻ በሉላት ከአጠገቧ ጋር ዞር በሉላት። ና ሊላ እና ኢላሂ ራጅን ወጥቶ ከመቅረትና እንደዚህ አይነት አደጋ ከመድረስ አላህ ይጠብቃችሁ። በጣም ነው የሚያሳዝነው። እባካችሁን ቪዲዮ ላይክ ሼር አድርጉት። እባካችሁ ቶች ስደት ሀገር ላይ ያላችሁ በተለይ ደግሞ የልብ ህመም የሚያመጣ ነገር እነግራችኋለሁ። ይህንን ነገር እንድታቆሙ ማለት ነው። ቪዲዮውን እስከ መጨረሻው አዳምጡት። እችም ልጅ ደግሞ የሞተችበት ምክንያት እነግራችኋለሁ። አሰላሙ አለይኩም ወረሕመቱላሂ በረካቱ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ጋ ሁሉ ሰላም ነው። አላህ ሱብሃነ ወተዓላ በያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልን ያልኩኝ፣ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ ይዤላቸው የመጣሁት እንደምታውቁት በዚህ ሰሞን መዳሟ ቤት ራሴን አመመኝ ብላ ክፍሏ ገብታ ሞታ ተገኘች የተባለችው አንድ ልጅ ነው። ይዤላቸው የመጣሁት ይህ ደግሞ የሆነው ልቧ ቆሞ ነው። አንዴ በመዳሟ ነው የተገደለችው፣ አንዱ ደግሞ የልብ ኬዝ ነበረባት። ልቧ ታማ ነው ልቧ ቆሞ ነው የሚባል ነገር አለ እና ብዙ ጊዜ አረብ ሀገር ላይ ያሉ ሴቶች የልብ ህመም ነው ይባላል። እና ለዚህ ለልብ ህመም የሚያጋልጡ ነገሮችን እነግራቸዋለሁ ማለት ነው። እኛ ከሀገራችን ወጥተን ሰው ሀገር ላይ የተሰደት ነው ህይወታችን ለመቀየር እና የተሻለ ህይወት ይኖረናል የነገ ቀን ሰርተን ተለውጠን ሀገር ገብተን እናርፋለን ብለን ብዙ አላማዎችን ይዘን ነው ከሀገራችን የምንወጣው ግን እንደዛም ሆኖ ግን መጥተው ብዙ በአፍያ በሙሉ ጤንነት መጥተው በሳጥን በከፈን ተከፍነው ወደ ሀገር የገቡ እንዲሁም ደግሞ በሰው ሀገር ላይ የቀሩ ብዙ ሰዎች አሉ ማለት ነው። እና ሐባይቤ እባካችሁ ለዚህ ደግሞ የሚያጋልጠን ነገር በዋነኝነት መነግራችሁ እባካችሁ፣ ንስካፌ የምትጠጡ እህቶች ስኳር ነገር የምታበዙ በተለይ በተለይ በተለይ ኑስ ካፌ እና ሱካር ነገር የምታበዙ እንዲሁም ደግሞ አሲር መዳሞቹ ገዝተው ከውጭ ገዝተው የሚያመጡትን አሲር የምትጠጡ እህቶች እባካችሁ ይህንን ነገር በአንደኝነት ልታቆሙት ይገባል ማለት ነው። ለምን ሱካር ስለበዛበት ደግሞ በፌክ ነገር ስለሚሰራ ለራሳችን ልብ ውስጣችንን ያደክመዋል። ደማችን በደንብ እንዳይንቀሳቀስ ልባችን ላይ ጉዳት እንዲመጣ ያደርጋል ማለት ነው። ኑስ ካፌ ደግሞ የልብ ድካም ነው የሚያመጣው እና ንስካፌ ማለት በጣም አደገኛ ነገር ነው። እናንተ ቤት ሰርታችሁ የምትጠጡት ቡና ይሻላል። እሱም እንደውም ጉዳት አለው። ግን በተለይ ደግሞ እኛ ለስራ እንዲያነቃቃን ስራ እንድንሰራ ጉልበት እንዲሰጠን ብለን የምንጠቀመው ንስካፌ በተለይ ደግሞ በባዶ ሆዳችን ነው የምንጠጣው። እኔ ለብዙ አመታት በባዶ ሆዴ ቁርስ ሳልበላ በላ። ለምን እሱ ጉልበት ስለሚሰጠኝ እንዲሁም ስራ እንዲሰራ ስለሚያነቃቃኝ እሱን ነበረ በብዛት የምጠቀመው ማለት ነው። በቀን ሁለቴ ሶስቴ ራሱ የምጠጣበት ጊዜ ነበረ። በዚህ ምክንያት ደግሞ ልቤ ላይ ችግር አምጥቶብኛል። እኔ አሁን ላይ አቁም ያለው ግን ሲነሳብኝ በጣም ነው የምታመመው። በጣም ሐኪም ቤት ሄጀ ራሱ ሐኪሞቹ ችግሬን አላወቁልኝም ማለት ነው። ይሄ ደግሞ የመጣው በምንድን ነው? በኑስ ካፌ ምክንያት እንደሆነና ሱካር ነገር አቁሚ፣ የሚያቃጥን ነገር አቁሚ፣ እንዲሁም ደግሞ ጋዛት ያለበት በተለይ ደግሞ ኑስ ካፌና ቤፕሲ ምናምን በቃ ሱካር ያለው ነገር ከውጭ ተገዝቶ የሚመጣን ነገር የምትጠቀሙ እህቶቼ ለባካችሁ ይህንን ነገር አቁሙ። ማለት ነው ለምን፣ ለህይወታችን ለጤናችን ኩፉ የሆነ ነገር ቢቀርብን ይሻላል። ማለት ነው እኔ እንዲያነቃቃኝ ብዬ የምጠጣው ነገር ህይወቴ ላይ አደጋ የሚያመጣብኝ ከሆነ ቢቀርብኝ ይሻላል ባልጠጣ፣ በቀ ስራውን እንኳን እየደከመኝም ቢሆን እያቋረጥኩ መስራት ይችላለሁ ማለት ነው። ስለዚህ ለዚህ ደግሞ የሚያበቃን ነገር ማቆም አለብን። እቅርታ ጠገቤ እንትናለ እና እንደነገርኳችሁ ስኳር ነገር በጣም ልብ ያደክማል። የስኳር በሽታ ያመጣል፣ እንዲሁም ደግሞ ደም ግፊት ያመጣል። ለብዙ ነገር ለብዙ በሽታ ነው የሚያጋልጠን ማለት ነው። እና ባካችሁ አገኘን ብላችሁ ኔስካፌ አትጠጡ ማለት ነው። እና በሰው ሀገር ላይ ደግሞ ስትኖሩ ስራ ስትሰሩ ጉልበት ያስፈልጋቸዋል። ለጉልበት ደግሞ ምግብ ያስፈልጋል። ስኳር ነገርነኑስ ካፌን አቁማችሁ ያገኛችሁትን ነገር መብላት አለባችሁ። አይ ትንሽ ቆይቼ ስራ ጨርሼ በላለው፣ አይ በኋላ በላለው እያላችሁ በቀን ሙሉ ሳትበሉ፣ እንዲሁም ደግሞ መዳማችሁን እየፈራችሁ ልትጎርሱ ያስጠጋችሁትን ምግብ ጣል አድርጋችሁ የምትሄዱ ራሱ አላችሁ እና መዳሞቹ ሳትነሳ እና መዳማቹ በጊዜ ማትነሳ ከሆነ በጊዜ የምትነሳው እንደው የምትከታተላችሁ ከሆነ ማድረግ ያለባችሁ ነገር ምንድን ነው? ቀደም ብላችሁ ተነስታችሁ ያለ ነገር ግብስብስ አድርጋችሁ የሆነች ነገር ጎራርሳችሁ ምንም እንዳላደረገ ነገር ነው መሆን ያለባችሁ። እንቁላል ካለ እንዲሁም ደግሞ ሰላጣ ምናምን ካለ እሱን ቆረጥቆረጥ አድርጋችሁ ጨው አድርጋችሁ ትንሽ ሌሞን አድርጋችሁ ብልታድርጉ ማለት ነው። እናንተ እኛ ስንሰራ ግዴታ መብላት ያስፈልገናል፣ ጉልበት ያስፈልገናል፣ ለገላችን ቫይታሚን ያስፈልገናል። እንዲሁም ደግሞ ቦርጭ ለማጥፋትና እንትን ክብደት ለመቀነስ ተብሎ እኔ ራሱ ብዙ ነገሮችን ሞክሬያለሁ። እና ያገኛችሁትን ሁሉ ሰው ያላችሁን ሁሉ ሶሻል ሚዲያ ላይ ያያችሁትን ሁሉ አትጠቀሙ ማለት ነው። ለምን ለዚህ የሚያጋልጠን ነገር በጣም ከባድ ነው። ሌሞን የምታበዙ፣ ሌሞን የማታብዙ፣ ኔስካፌን አቆሙ፣ ለህይወታችን አደጋ የሆኑ ነገሮችን ሁሉ ማቆም አለባችሁ ብዬ ነው ማስበው። ምግብ ደግሞ በስነ ስርዓት ብሉ፣ ውሃ ጠጡ። እንደገና ማረፍ ባለባችሁ ሰዓት እርፍት አድርጉ። ገላችሁ ማረፍ ያስፈልገዋል። ደግሞ እንቅልፍ ቢያንስ ቢያንስ ከስምንት ሰዓት በላይ ወይም ደግሞ ቢያንስ እስከ ስምንት ሰዓት የእንቅልፍ ጊዜ ሊኖራችሁ ይገባል። ክፍላችሁ ስትገቡ ስልካችሁን መጎርጎር ትታችሁ እንቅልፋችሁን ትኝት ትበሉ፣ ሰላም ይሰማችኋል። ገላችሁ ቃን ሙሉ ስትሰሩበት የዋላችሁ ገላችሁ እርፍታ ያስፈልገዋል። እንቅልፍ ደግሞ ለሰው ሕይወት በዋነኝነት አስፈላጊ አስፈላጊ የሆነ ነገር ነው እና በተለይ ደግሞ መዳሞቻችሁን ስታዩ በቃ የሆነ በቃ የምትንቀጠቀጡ ምግብ ላለመብላት፣ አሁን ለምሳሌ መዳሞቻችሁን ስለምትፈሩ ብቻ ምግብ እንትን መብላት ትፈራላችሁ ማለት ነው። ግዴታ ራሳችሁን አስከብሩ መፍትና ግዴታችሁን እወቁ። እና እናንተ ስትኖሩ ነው ሁሉንም ነገር ማድረግ የምትችሉት ገባችሁ። መዳምን አትፍሩ ማለት ነው እናንተ እየፈራችሁ ምግብ ማቆም አለባችሁ ብዬ አላስብ መዳም ኖረች አኖረች ምግባችሁን ብሉ ግን በብዛት የእነሱ አይን ራሱ ጥሩ አይደለም በብዛት ምንድን ነው ማድረግ ያለባችሁ መብላት አለባችሁ በተለይ ደግሞ እሷ በተኘችበት ተነስታችሁ ምግባችሁን ብልታድርጉ ማለት ነው ሀባይቢ ይቅርታ ባይቢ ተቋረጠብኝ ማለት ነው ሴቷ እየመጣች ታቋርጠኛለች እና ሴቶች የራሳችሁን ጠብቁ። ለበሽታ ከሚያጋልጣችሁ ነገሮች ራቁ። ስኳርን አቁሙ። ኑስ ካፌን አቁሙ። እንዲሁም ደግሞ ብርቱካን ምናምን ቱፋ ምናምን ካለ አንድ ብልት አድርጉ። ያገኛችሁትን ነገር ብሉ። ዝም አትበሉ። እየራባችሁ ስራ አትስሩ። ጉልበታችን እኮ ስራን ሊሰራ እኮ ግዴታ ምግብ ነገር ያስፈልገዋል። ምግብ ካልበላችሁ ደግሞ እንዴት ነው መስራት የምትችሉት? እና እየደከማችሁ አሁን በአንዴ ላያማችሁ ይችላል እናንተ ምግብ እየተዋችሁ በሰዓታችሁ ሳትበሉ ምግብ በሚያስፈልጋችሁ ሰዓት ገላችሁ ምግብ በሚፈልግበት ሰዓት ካላገኘ እየደከመ ነው የሚመጣው። አጥንታችሁ እየደከመ ስኳር ነገር ደግሞ ሲበዛበት ሻሂ ነገር በቃ ባገኛችሁ ሰዓት ሻሂዋን ስኳሯን ምናምን ስትሉ እሱ ደግሞ የበሽታ ቤት ነው የሚያረጋችሁ ማለት ነው። እንዲሁም ደግሞ ከመጨነቅ ከማሰብ እንዲሁም ደግሞ ከመጨናነቅ ራሳችሁን ቆጥቡ ማለት ነው እና ዱዓ አድርጉ ጸሎት ማንኛችሁም ጸሎት ማድረጋችሁን አትርሱ ሰላት ሙስሊም የሆናችሁ ሰላታችሁን ሲገዱ እንዲሁም ደግሞ ክርስቲያን የሆናችሁ በራሳችሁ እምነት የራሳችሁን እምነት በስነስርዓት ቆጠብ ብላችሁ ያዙ ብዬ ነው ማስበው እና እባካችሁ ምግብ ብሉ። ብዙ ጊዜ ምግብ አልበላ፣ ምግብ መዳምን ፈራለው የምትሉ ልጆች መዳም እኮ ስራ እንድትሰሩላት ግዴታ ምግብ ያስፈልጋችኋል አደል? ምግብ ከሌለ ምግብ አምጪልኝ፣ ርቦኛል፣ ያለ ምግብ መስራት አልችልም ማለት ነው ያለባችሁ። ስለዚህ እንደውም ጭራሽ ምግብ የማያመጡ ከሆነ በራሳችሁ ብር እራሱ እንትን ሰርታችሁ ብሉ። ገባችሁ? እናንተ ሰርታ በራሳችሁ ገንዘብ ገንዘብ እያላችሁ እየታመማችሁ በኋላ ላይ ለመታከሚያ የሆናችሁም ያ ብር እና የዛሬው ቪዲዮ ይህንን ይመስላል ላይክ ማድረጋችሁን አትርሱ።